እንዴት አደርሽ? አልባት በቃ ምሳሌ ምሳሌ ምትከበራጆ ጋሬ ከአሁኑ ወጣት እኮ እናንተ ናችሁ የምትበልጡት ማለት ነው። እግዚአብሔር እና ሄለን ድሮ እኮ በእናንተ ጊዜ እንዲህ አይነት ዊግ የለም። እንዲት እንደቀረጽኩኝ ቆንጆ ለማድረግ ነው በቃ። ሰላም ሰላም ውድና የተከበረችው ተመልካቾቻችን ደህና ናቸው ያለንኛ እግዚአብሔር ይመስገን። ዛሬ እንግዲህ ቤተክርስቲያን ውሏችንን የልጃችን የአጋፔ ክርስትና ነበረና ያንን ከቤተክርስቲያን የነበረውን ውሏችንን ነው ማሳያችሁ። እንግዲህ ልጃችን አጋፔ ክርስቲያን ሆና እንደገና ቆርባ ተመልሰን ቤተክርስቲያን ወተናል እና እንግዲህ ስትቆርብና ብቻዋን እንዳትሆን ደግሞ አያቶቿ እና አክስቶቿ አብሯት አቆራርበዋት ነበረ እና እንደገና ልጃችንን የሚያዘቻት እንግዲህ የልጃችን ክርስትና እናት ናትኝ። ሄለን ትባላለች። አብሮ አደጌ ናት፣ ከዚህ በፊት እንደምታውቋትኝ። እና በጓደኞቼ ታጅቤ አጅበው እነሱም ወደ ቤታችን ሄደና ነው በጎረቤት በዘመድ አዝማድ ሆኖ አጅበን ወደ ቤታችን ሄድን። ስለዚህ እዛም እንግዲህ ክርስትና እንድትቆሙ ተብሎ የተጠሩ ሰዎች አሉ። ከኋላችን እንደምታያቸው ግን ያው ተበታትነን ነበር። እየሄድን ያለ ነው። አንዱ ሲጠበቅ አንዱ እየተባለ እንደዚሁ እየተበታተነ ነበር። ከኋላ ያሉት እንደምታያቸው እና የተነሳችበትም ቆቦ መድኃኔዓለም ቤተ ክርስቲያን ነበረ። የቆቦ መድኃኔዓለም ቤተ ክርስቲያን ብዙም ግቢውን አላሳየናችሁም። ይሄ እንደምታዩት ይሆናል። ልክ ደግሞ ቤታችን ደግሞ ቅርብ ስለሆነ በእግራችን ስለምንሄድ በዛውም ሰፈሮችን እነግራችኋለሁ ለትውስታ ያክል ያሉትን ሰፈሮች እየነገርኳቸው ሄዳለሁኝ። ግን ያው በጣም ቅርብ ስለሆነ ያው ቶሎ ነው የምንገባው። ግን እስከዛም ቢሆን ያሉትን ነገሮች እያየንን እንሄዳለን። እዚህ ጋር ደግሞ ፎቶ እየተነሳን ነበረ። ማስታወሻ ነገር ያስፈልጋል። ፎቶ ቪዲዮ እያለን እና የሄድን ነበረ። ከኋላ የነበሩ ሰዎች ውጭ እየጠበቁን ነበረ። እዚህ ጓደኞቼ ናቸው እንደምታያቸው። እንደዚህ በማድረግ እንግዲህ እየሄድን ነበረ ይሄን ነው። ስለዚህ የሚገርመው ነገር ደስ የሚለው መድኃኔዓለም ቤተ ክርስቲያን ሁሉን ነገር ሥርዓቱን በስትክክል ጨርሰውልን ነበረ ስኔ የነበረው ነበረው ትንሽ እንግዲህ ያለው ነገር ደስ የሚልና ድባቡ አሪፍ ድባብ ነበረ። እና እንግዲህ ሁላችንንም ደግሞ ለመቆቢያ ያብቃን፣ ሁሉን ነገር በረከቱን ረድኤትን ፈጣሪ ይስጠን። አሚን እና ቤት ደግሞ ተዘጋጅተው እየጠበቁን ነው አብዛኛው ክርስትና እንድትቆሙ የተባለው ሰው ደግሞ ቤት እየጠበቀን ነው ግማሹ ደግሞ ከኛ ጋር ቤተክርስቲያን አቋቁሞን አብረን እየሄድን ያለ ነው እና ቤት ደግሞ ያሉትም ሰዎች እየጠበቁን ስለነበረ እየሄድን ነበር ቶሎ ቶሎ ያለውን ድባብ ደግሞ እያንዳንዱ ነገር እያሳየኋችሁ እሄዳለሁኝ እና ቤተክርስቲያን ላይ ስንሆን ግን ያለው ሰላም የሚሰማን ሰላም ደስ ይለኛል ከቤተ ክርስቲያን ወጥተን መንገድ ላይ ያለውን ሰፈር ያለውን ነገር ልቀርጽ የቻልኩት ወይም ለእናንተ ማስተላለፍ የፈለግኩትኝ ከድሮ ትውስታ ጋር የተገናኘ ነገር ስላለ ነው። የሚገርበው ነገር አሁን እንግዲህ ታዴ አልመጣም አጋጣሚ አቆርጧ ሂዷን ብያቸዋለሁ ና አሁን እንዲመጣ መንገድ ላይ ደውዬለታለሁኝ። እየመጣ ነው። እንግዲህ ይህ እንደምታዩትኝ ብዙ ጊዜ የምንመላለስበት ይሄ ልጅነታችን ቤተክርስቲያን መድኃኒዓለም ቤተክርስቲያን ሁሌ እንሄዳለን ና የዛኔ ደግሞ ተማሪዎች ነበርን እና ታዴም በዛ አጋጣሚ ቤተክርስቲያን ሲሄድ የሚከታተለኝ የምናወራው በቃ ያለው ነገር ሲሽዱ በጣም ያስታውሰኛል። እና አሁን ደግሞ ለዚህ በቅተን ክርስትና እያስነሳል ለዚያችን ምናምን ያለው ነገር ከዛ ጋ አገናኝቸው የምር በቃ ቤት እስከደርስ ድረስ ያለውን ሙቭመንት ያለውን እንቅስቃሴ ለእናንተ ማሳየት ፈለግኩኝ እና በቃ ያለው እዚህ ጋር ከዛ አንስቼ ከቤተ ክርስቲያን አንስቼ ወደ ቤት እንዴት እንደምንሄድ እሱ ሲከተለኝ እኔ ሲሄድ ያለው መንገድ በዚህ በዚህ በተለይ በጣም ብዙ ጊዜ የምንሄድበት መንገድ ነው። በዚህኛውም ደግሞ ትምህርት ቤታችን አለ፣ ሀይ ስኩል ትምህርት ቤት የምታውቁትኝ። ለማንኛውም ታደ አደ መጥቷል። ስለዚህ እዚህ በፊት ቀይ ሄድኩኝ፣ እሱ ሲከተለኝ ያለው ነገር አሁን ደግሞ በቃ ልጃችንን ክርስትና እያስነሳን በዚህ መንገድ ደግሞ ድጋሚ ስንመጣ፣ በቃ ዛሬ ዛሬ ብቻ እኮ አይደለም ክርስትና ስለሆነ ከዚህ በፊት አንድ ላይ ስንሄድ ሁሌ ያንን ሙቭመንት እያስታወስን የምንሄደው ተማሪ ያለውኝ እሱ ዛኔ አይሆንም እንደዚህ እንደዚህ ነው ብዬ በነበረበት ታይም ማለት ነው። እና በዚህ ሁሌ እንመላለሳለን። ቤተክርስቲያን ሲሄድ የሚከተለኝ ትምህርት ቤት በዚህ ስንታጠፍ የምንመጣበት መንገድ ነው እና ያን ከአሁኑ ጋር ሳገናኘው የእውነት በቃ ማለት ለካ ፈጣሪ ያውቃል፣ ይሄ እንደሚመጣ ይሄ እንደሚሆን ያውቃል። እና በህይወታችን ነገ የሚመጣውን እሱ ነው የሚያውቀው። አሁን ላይ ሆነን መቼም አናውቅም። በቃ ነገ ምን ይሁን እንዴት ያድርግ አያድርግ የሚለው ለካ አናውቀውም። አሁን እኛ እንደዚህ ለእንደዚህ እንበቃለን ብለን ነበር። ይዛኔ ተማሪ እያለን እሱ ሲከተለኝ እኔ አይሆንም ትምህርቴን መማር አለብኝ እያልኩ በነበረበት ጊዜ እና ይሄ እንዳለ እዚህ ጋር አሁን እንደውም ይሄ ማህበር ቤት ተሰርቶበታልና በፊት እንደውም ይሄ አልነበረም እና አሁን ይሄ ማህበር ቤት ተሰርቶበታል። ከመናኸሪያው አጠገብና እንደውም ያኛው ሞመንት እንዲያስታውስ በዛ መሄድ ነበረብን ግን በጣም ትንሽ ስለሚልቅ ሰዎችም ስለነበሩ በዛ ሲታጠፉ ክርስትና ያቋቋሙ ሰዎች መጣን እንጂ እምነት ያን መንገድ በጣም የሆነ ጩቤ አውጥቶ እኔም ሲያስፈራራበት መንገድ እንደገና ደግሞ የሮጠበት ቦታ እኔ ወደ ቤት የሄድኩበት መንገድ ያን ሙቭመንት ልናሳያችሁ ፈልጌ የነበረ ግን ምንም ላደርግ አልችልም። የሱ ክርስትና ያቋቋሙ ሰዎች በዚህኛው መንገድ እንድንመጣ አረጉኝ እንጂ የምር በቃ አስቤው ነበር። እና ያንን ቅጽበት በቃ እያወዳደርኩ ነው ማለት ይቻላል። ና አሁንና በፊት እያልኩ ነው እያንዳንዱን ነገርና እያወራንም የነበረው አሁን ያው በመናኸሪያ መውጫው ነው። ያ ግን መግቢያው ነው የነበረው። እና አሁን ይሄኛው በመውጫው ነው እየሄድን ያለ ነው። ስለዚህ ያችን ቦታ ሳላሳያችሁ ቀርቻለሁ፣ ግን በሌላ ቪዲዮ እንደምንም ብለን ያን ቦታ እናሳያችኋለን። እና በቃ ይሄኛው መንገድ ደግሞ ወደዚህ የመጣንበት ነው። ግን የትኛውም መንገድ ላይ የኛ ትውስት አለበትኝ። በዚህም ቢሆን ትውስት አለ፣ ግን ያኛው ቢላዋ ምጩ ቢያውጥቶ ያስፈራራል ያስፈራራኝ ቦታ ነው ያለ ይሄ ደግሞ በቃ አብዛኛው አብረን ስንሄድበት የነበረው ማለት እሱ ትምህርት ቤት ላይ ስ- ሊያናግረኝ ሲሞክርበት የነበረው መንገድ ነው። ይሄ አብዛኛው ቦታ ላይ በቃ ሁሉም ማለት ይችላል ትውስታለን። እና እሱን እያሰብን እየተሳሳቀን ነበር። እና ጓደኞቻችን ነበሩ እነዚህ ሁሉም ጓደኞቻችን እና ከዚህ ከኛ ጋር ያለው ህይወት ላይ ሁሉም ጣልቃ ነበሩ ጣልቃ ገብነት ነበሩ። እሷ ክርስትና ያስነሳችኝ እህቴም ደግሞ ጓደኛይም ደግሞ እሷም ስንት ነገር ሁለታችን እኔም ባልኩበት ጊዜ እሷን እየጠየቀ አት ሊስት አሁን ድረስ ታወረዋለች። እና ገበያ ላይ ቁማ ስንት ጊዜ ፀሐይ እየወረደባትኝ ስለ እኔ እያወራትኝ የቆመችበትን አሁን ድረስ ታስታውሰዋለች። እና ድካሙንም ሁሉ አሁን እያሰበች ነው የምትናገረው። እና ሁሉም እነዚህ ጓደኞቼም በጠቅላላ ሁሉንም በዛን ታይም ላይ እኔንም ሲያወራይ ነበር፣ እነሱንም ሲያወራቸው ነበር። እና እነሱ ራሱ እያስታወሱ ያኔ በፊቱ የነበረውን አሁን ያለውን ነገር እያነሳን እየተጫወትን ነበር። ሙሉ መንገዱን የመጣ ነው በእግራችን ልንመጣ የቻልነው ለዛ ነው። ቤት ገብተናል። አሁን ው እንደምታዩትኝ። ስለዚህ ቤት ደግሞ ተዘጋጅቶ ሁሉ ነገር ጠብቆናል። ኛም ለእኛም ጋር ክርስትና ያስነሱት ሰዎችም ቤት የተዘጋጀውን የሚቀምሱትን ስለሚቀምሱ ሁላችንም መጣነ። እኛም ወደ ቤት ገባነ። ሌሎችም ደግሞ ትንሽዬ ዳስ በተሰራችው ደግሞ አብዛኛው ሰው ደግሞ ወደዛ መሄድ ጀመረ። እንዳለ ቤቱን አዘጋጅተው ነበር በደንብ የጠበቁና እኛ ከገባን በኋላ እንደዚሁ ደግሞ ሞቅ ደመቅ አድርገነዋል። ሌሎችም ሰዎችም እንደዚሁ ሲገቡ ሁሉ ነገር ያለው ድባብ እንዳለ በጣም ደመቅ ብሏን እና ማድረግ ያለብን ነገሮች መጀመሪያ ያደረግን ወደው እንደገባን እንግዲህ ማማን በእንጀራ ጠቅልለናታል። የተጠቀለለበት ምክንያት ደግሞ ትርጉሙን እስኪ የምታውቁት ይመስለኛል። እኔም አሁን በቅርብ ነው ያወቅኩትኝ። እንዳትቀጭ እንዳትሰበር፣ ስለዚህ በእንጀራ በኋላ እንደገና እንጀራው ተቆርሶ ለእያንዳንዱ ሰው ይታደላል ማለት ነው። እዚህ ጋር ፋዘር አለና እየተመለከተ ሁሉ ነገር እያስተነባበረ ይገኛል። አስተናጋጆቹም ጥሩ ጥሩ ነበረ። የምር በጣም ነው የምናመሰግናቸው። በጣም ብዙ ለፍተዋል እና ሰው ሁሉ በስርዓት ነበረ የተስተናገደልን። ሁሉ ነገር በአሪፍ በሚባል ሁኔታ ነው ያለቀው። ሁሉም ሰው ነበረ ትንሽ ሄዳስ እንደምትያት ተዘጋጅታ እዛ ነበር እየተመገቡ ያሉት። እኛ ወደ ቤት ነን እንግዲህ ያለ ነው። እዚህ እንግዲህ አንዳንድ ሰዎች እኛ ሊጠይቆ የገቡ ናቸው እየወጡ ነው። እዚህ እንደምታዩትኝ ቤት ነበር እኛ ያለ ነው። ታዴ ወደ ውስጥ ገብቶ ነው አሁን ማማ ስትጠቀለል እንጀራው ከዓይኗ ላይ ገባ እያለ በደንብ እየተሟገተ ነበር። እና በዚህ አጋጣሚ ደግሞ የእውነት በቃ ታዴ የመምጣቱ በጣም ብዙ ረድቶናል። ስራው በጣም ከባድ ነበረ። ቤት በጣም ሁሉን ነገር በቃ እሱ ነበረ እያስተካከለ የነበረው እየሰራ ያለው ና በቃ ቀርቶ ቢሆን እንዴት እንደሚሆን እያሰብኩት ነበር። እና በጣም በዚህ አጋጣሚ ውድ ባለቤቴ በጣም ነው እና ሁላችንም እኛም ሳንሆን አብዛኛው ሰው ለዚህ መድረሳችን በጣም ብዙ ሰው እያስደነቀው ነበርና፣ ጭውውታችን ወሬያችን ሁሉ አብዛኛው ማለት ይቻላል በዚህ ነው። እውነት ለዚህ ያደረሰን አምላክ የተመሰገነ ይሁን። ሁሉን ነገር እንደዚህ በስርዓት በደማቅ ሁኔታ እንዲከበር ያደረገልን ሁሉን ነገር ስላደረገ እግዚአብሔር የተመሰገነ ይሁን ዛሬም ለወደፊትም። አዎ እና ለእኛ ከኛ በላይ የሚያስብ ፈጣሪ አለ። እውነት እኛ ሁላችንም ሰው ባሰበው እንደማይኖር ባሰበው እንደማየው ሊያወቅኩትኝ፣ እውነት ይሄ ሁሉ ነገር ስለተደረገልኝ ስላየሁኝ የምር በቃ በተግባር አየሁትኝ። እና ለካ ያላሰብነውን ፈጣሪ ይሰጠናል እና ከኛ በላይ ደግሞ አባት ለልጁ እንደሚያስበው ምድራዊ አባት ለልጁ እንደሚያስበው በላይ ከዚህ በላይ ለእኛ ያስብልናል። እሱን ነው በቃ የተረዳሁትኝ እና እና ደግሞ እናቴን እራሱ በጣም ነው የማመሰግናት፣ ብዙ ለፍት አለችኝ። እኔ ስታረስ እንደገና አሁን ስራው ላይ ያለው ነገር ራሱ በጣም ብዙ ለፍት አለችኝ። ፈጣሪ እግዚአብሔር ሁሉን ነገር ሁለታዋን ይክፈልልኝ እና አባቴንም እንደዚሁ ፈጣሪ ይጠብቅህ እላለሁ። በጣም የማመሰግነው እና ውዶችዬ በተረፈ ሁሉን ነገር ስለተከታተላችሁን፣ ስለምደግፉን፣ ስለምታበረታቱን እያንዳንዱ እናመሰግናለን ቪዲዮችንን ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እና እንድታበረታቱ እንጠይቃለን። ሁሌም ድጋፋችሁ አይለን። የእናንተ ድጋፍ ነው እኛን ሊያጠነክረን የሚችለው ሁሉን ነገር ወደፊት እንድንሄድ የሚያደርገው ያን ነው። ስለዚህ እንድታበረታቱን ሁሉ ጠይቃችኋለሁ። ድጋፋችሁ አይለን። ለካ ፊቷ እንዳይገባ ተብሏል ብለሽ እንዲህ እንዲህ ገልበጥ ገልበጥ አድርጊያት ማዘር። አዎ እንደሱ።